ቪዲዮዎችን ባለፈው ተካታይ ክፍል ባየነው መሰረት ስለ ፕሪፖዚሽኖች አስራ አምስት ጥያቄዎች አሉ። እንግዲህ ስለ ፕሪፖዚሽኖች ወይም ስለ መስተዋድዶች ምን ያህል ኮንሰፕቱ በደንብ እንዳላችሁ ወይም ደግሞ አንዳንድ ሰቶች ደግሞ ካሉ ለማረም ዘንድ አስራ አምስት ጥያቄዎች ተዘጋጅተዋል። ጥያቄውን በጥንቃቄ ተሰሩትና፣ ያው ከዛ በኋላ ቪዲዮውን ፖዝ እያደረጋችሁ ጥያቄውን ተሰሩት አላችሁ። ከዛ በኋላ ደግሞ መልሶቹ አሉ ማለት ነው እንግዲህ ጥያቄው ከአንድ እስከ ስምንት የመጀመሪያ ፓርት ይሄ ይመስላል እዚህ ጋር የምታደርጉት አስፈላጊውን የሆነ ፕሪፖዚሽን ቱ ኢን ኦን አት ወይም ደግሞ ሌላ ፎርም ያለው ፕሪፖዚሽን አረፍተ ነገሩ ሙሉ ለማድረግ ትክክለኛ የሆነውን ፕሪፖዚሽን ትመርጣላችሁ ማለት ነው ያው ቪዲዮን ፖዝ ያደርጋችሁ ጥያቄውን ትሰሩታላችሁ ቀጣይ ጥያቄ ከዘጠኝ እስከ አስራ አምስት ያው እነዚህ ይመስላሉ አረፍተ ነገሩ ሙሉ የሚያደርግ ትክክለኛ ፕሪፖዚሽን የምረጣችሁ ኮሚኒኬሽኑን ኮምፕሊት ቶት እንዲኖረው የሚያደርገውን ትመርጣላችሁ ማለት ነው። እስካሁን ካየናቸው መጨረሻ ያው መልሱን እናያለን ማለት ነው። እንግዲህ መልሱን ከማየታቸው በፊት እናንተ በቪዲዮን ፖዝ አድርጋችሁት ጥያቄዎችን መስራታችሁን እርግጠኛ ሆኑ። መልሱ ደግሞ ይሄ ይመስላል ማለት ነው። ኦኬ፣ የሁለተኛው ፓርት ደግሞ መልስ ይሄ ነው። ታንኪ ቬሪ ማች ቪዲዮዋችን ባለፈው ተካታይ ክፍል ባየነው መሰረት ስለ ፕሪፖዚሽኖች